እንጂልኝ ሮታ በቃ ሮዛዎች ሰማኝ። ሶፊያ ናት ለህይወታችን፣ አዳምጣኝ። ሶፊያ ናት ለህይወታችን መበጥበጥ ተጠያቂ የሆነችው። እሄድላታለሁ። ሶፊያን ልንገርህ፣ ያለችበትን ቦታ አውቃለሁ። እሄድላታለሁ። ገባህ? እሷም በሰላም አትኖርም። የእኛን ህይወት በጥብጣ በቃ ህይወት ይዛል አይደል? እዚህ ነው ጨዋታ ነው? ያዝኩህ አንተ ዕቃ ዕቃ ነው። እንደዚህ ይጻልሽ እንዴ? ጨዋታ ነው ያስኮ? እዚህ በህይወታችን ላይ ጨዋታ ነው ወይ? መልስልኝ ተጀምሮ እዚህ ስንት ነገር እየተደረገ እያለ አንተ ወደ አዲስ አበባ ሊሄድ ነው እሱን ጥለን ምንም ሚሉት ነው ወይ መጀመሪያ እኛ አውረንበት አውርተንበት ቀስ ብሎ እንዲሆን አላደረግን ነገሩ አሁን ቤተሰብ እንደዚህ እንትን ካለ በኋላ ምንም ሚሉት ነው ሰውስ ምን ይላል ቤተሰብስ ምን ይላል ጥያቄን ስትመልስልኝ እሄዳለሁ አልችግር የለውም እሄዳለሁ ጥያቄን ግን መልስልኝ በትክክል የምጠይቅህን ጥያቄ ቶፊቅ መልስልኝ ያው የተሻለ የተሻለ ነገር እንደሚገጥማት ደስ የሚል ሕይወት እንደሚኖራት ሰላም፣ ሰላም፣ ፍቅር ሁላችንም ሆይኔ ሰላም ፍቅር፣ ውድ ለልስቶፊክ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬው ትንሽ ስሜታዊ ሆኜ ልታዩ ትችላላችሁ፣ ወይም ልክ ያልሆነ ነገር ልታዩ ትችላላችሁ። በቅድሚያ ሁላችሁንም ይቅርታ ልል እችላለሁ። በዚህ ቪዲዮ የምትቀየሙ ወይም ልክ አይደለም ብላችሁ ልትወቅሱኝ የምችሉ ካላችሁ በቅድሚያ ሁላችሁንም ይቅርታ እላለሁኝ። በነገራችን ላይ ኮሜንታችሁን አያለሁኝ። ከአስከበ እስከ መጀመሪያው ጀምሬ እስካሁን እስከ መጨረሻ እስከሰራ ሲዶ እከታተላለሁ አያለሁ። ሰሞኑን ደግሞ የተለያዩ ኮሜንቶች ሲሰጡ ነበር። አትስጡ አይደለም፣ የራሳቸው ሀሳብ ነው። ግን በአንድ በኩል እኔንም አልተረዳችሁንም ብዬ አስባለሁ። በእርግጥ ከእኔም ጥፋት ሊኖር ይችላል። የሰው ልጅ ነኝ፣ የተለያዩ ጥፋቶች ወይም ስህተቶች ይኖራሉ፣ ፍጹም አይደለሁም። አንዳንድ የምትሳደቡት ወንድሞች ያላችሁ ያ ደግሞ በስድብ ወይም በንትን አይደለም። ጥፋት ካለብኝ እንደዚህ እንደዚህ በውስጥ መታችሁ ማናገር ችላላችሁ። እንደዚህ ብታረም፣ እንደዚህ ብታስተካክል የምትሉትን የፈለጋችሁ ሀሳብ ስጡ ግን አንዳንድ እህቶች ስላየው ነው ወይም ወንድሞች ብቻ። ለማንኛውም ዛሬ የሆነ ነገር ላማከራችሁ ወይም እስኪ ከተመልካቾቼ ጋር ልወያይ እና እነሱ የሚሰጡኝን ሀሳብ ተቀብዬ ማስተካከል ካለብኝ ማስተካከ። ያው

የምሆንበት ምክንያት ለራሱ ለምን እንደሆነ ለራሴ እየገባኝ አይደለም። ለምን ዛሬ በቃ ውስጤ እንደዚህ ላገባ ነው ስላለችኝ የማኩረፍ ወይም በቃ ራሴን የመነጋገር ወደ ቀልቤ ያለመመለስ ነገር እያየ ነው በራሴ ላይና እና ለምን እንደሆነ ስሜቱም ለኔ አዲስ ነው። ሰው ልጅ የሆነ ነገር ሊፈጠር ይችላል፣ ግን የሆነ ድንገት ስለሆነ ይሁን አልገባኝም። ብቻ ይሁን ለበጎ ነው። ጮኛ እንደመጣላትና በቅርቧም ደግሞ እንደምትሞሸር ሰምተናል፣ ነግረኛለች። ያው የነገረችብኝ መንገድ ትንሽ ልክ ስላልሆነ በሰዓቱ ትንሽ ተናድጄ ከሆነ በዚህ አጋጣሚ ሶፊ አስቀይሜሽ ከሆነ በጣም ይቅርታ፣ በእናንተ ፊት በጣም ይቅርታ አላልሁም። ምክንያቱም በሰዓቱ የነበርንበት ቫይቭ ላይ ወይም የነበርኩበት ስሜት ላይ እንጃ በዛ መንገድ መታ ትነግረኛለች ብዬ አላሰብኩም ነበር። ግን ለበጎ ነው ይሁን። ጥሩ ነገር እንደሚገጥማት ተስፋ አደርጋለሁ። የተሻለ ይሁን እንደሚኖራት ምንም ቢሆን ጥሩ ጊዜ ነበረን። ታውቃላችሁ እሷ ጋር በመሀልም የተለያዩ ነገሮች ቢፈጠር ግን እኔ ሊኮግራም ሚገባኛለሁ ለምንድ ነው ለምንድ ነው እንደዚህ መሆነው ስላት ይሁን ይሁን ብዬ መሸኘት ነው ያለብኝ። ያው የተሻለ የተሻለ ነገር እንደሚገጥማት ደስ የሚል ህይወት እንደሚኖራት አዲሷ ህይወት መልካም እንደሚሆን አስባለሁ። እንደሰማችሁት ነው በቤተሰብ ነው መጽበልኝ አለችው። እኔ ምቀኝነት ወይም ለእሱ መጥፎ እያሰብኩ አይደለም። የራሴ ስሜቴ ለምን እንደሆነ እንደዚህ የሚሆነ ሁሉ አለው። ለማንኛውም ሮዚን ጠርቻታለሁ። ሮዚ ትምጣ። ምክንያቱም ወደ አዲስ አበባ ሮዚ ሳልነግራት መሄድ አልፈልግም። በእርግጥ ሮዚ ምን እንደሚሰማት እንጃ። ምን አይነት ስሜት ውስጥ እንዳለሁ ለራሴ የራሴ ማወቃል ሶንቶ እንደምሄድ ከዛ በኋላ መልሰዋን ምክንያቱም ሳልነግራት ብሄድ ሌላ ጸጸት፣ ሌላ ሁለተኛ ስተት ጥፋት ስለሆነ የሚሆንብኝ በቃ ነግራት አለሁ። ትረዳኛ ብዬ አስባለሁ። ምክንያቱም እችኛቱም ልጅ እንድትጎዳ አልፈለግም። እ ምን አይነት ምን አይነት ስሜት እንዳለው ቶፊክ ምን ይሆንክ ነው አልኩ። የሚወድሽ ልቤ ሁኔታው አላስቀውም አላስቀምት ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንገኝ ዳገት ቁልቁለቱን ተማሰንካት የልቤም ባይ ሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መፍን ሲ ቸከ ዳገት ቁልቁለቶን ተማጸንኩ። እውነት ለመናገር እኔ አሁን ያለሁበት ስሜት እኔ ባለሁበት ቦታ ብትሆኑ ታብዳላቸው። እኔ ለራሱ ማበዴን እርግጠኛ አይደለም አለማበድ የሚባል አቤት፣ አቤት ክፍት ነው ክፍት ነው። ክፍት ነው እያልኩሽ ሳሰብም እንዲ ለምን

ከምር ቃል ግቢልኝ ወላሂ ስልሽ አሁን በምነግርሽ ነገር እንደማትቀየሚ እና እንደማትከፊ ሄሎ በኋላ ደውልኝ ሰውነት ራሱ ይቀጥላል እኮ በሽተኛ ነው እንዴ? አንድ ነገር ቃል ግባልኝ። ታም ታምሬ፣ ቃል እኮ ልገባል የምችለው ነገሩን አውቄ እኮ ነው። ዝም ብሎ ቃል ሊገባል እንዴ? ቆይ ነገሩን ሳቅ እኮ ነው። እንደዚህ እንደዚህ ነው ብለስ ነግሬ ነው ቃል ልገባል የምችለው። ከዛ ውጭ እንዴት ነው ቀድሜ ቃል ገብቼ በዛ ነገር ባልከው ነገር ያን ነገር ሁሉ ይባልገኝስ? አስቡ። በል ወደ አዲስ አበባ ልመለስ። ወደ አዲስ አበባ ልመለስ ነው የቀለድክ ነው? ሮዛ እንደዚህ አይነት ነገር እያወራሁት አትቀልድም። እና ምን አይነት ቀልድ ነው? ወደ አዲስ አበባ ስንት እኛ ስንት እዚህ ስንት ነገር ስንት ፕሮግራም አለብን። አሁን እኛ ስንት ነገር አለብን፣ አይደል እንዴ እኛ አሁን ቤተሰብ ጋር እንደዚህ አይነት ነገር የምታወራው ከብድግ ወደ አዲስ አበባ ሊሄድ ነው? እዚህ ያለንን ጉዳይ መስጨርሰ ነው የምትሄደው ወደ አዲስ አበባ? አሁን ለጊዜው አሁን አእምሮዬ ላይ የመጣልኝ አለው የሚታየኝ አዲስ አበባ እና አዲስ አበባ ብቻ ነው እና እዚህ ያለው ነገር የተጀመረው ነገር ተራ ነው፣ እንደ ተራ ነገር አርገ ነው እንደ የምታየው እዚህ ያለውን ነገር። ምን ማለት ንቀት ነው ቤተሰብ ንቀት ነው እንደዚህ የምታደርገው አንተ ተጀምሮ እዚህ ስንት ነገር እየተደረገ እያለ አንተ ወደ አዲስ አበባ ሊሄድ ነው። እሱን ጥለብ ምንም የሚሉት ነው ወይ መጀመሪያ እኛ አውረንበት አውርተንበት ቀስ ብሎ እንዲሆን አላደረግን ነገሩ። አሁን ቤተሰብ እንደዚህ እንትን ካለ በኋላ ምንም የሚሉት ነው። ሰውስ ምን ይላል? ቤተሰብስ ምን ይላል? ምን አይነት ቀልድ ነው ሶፊ? ቀልድ ነው በለኝ። እኔ እየቀለድኩ ነው በለኝ። እኔ አታናደኝ የማይባል ወር እያወራሁ ሲጀመር ወደ አዲስ አበባ የምትሄደው ለምንድን ነው ሮዛ? ተረጅኝ። አሁን ያለውበት ሁኔታ ጥሩ ላይ ምን ሆነ? አዋራኝ። ታዲያ ያለውን ነገር ለእኔ ንገረኝ። እንደዚህ እንደዚህ ነው እንደዚህ እንደዚህ ተፈጥሮ ነው ብለ ንገረኝ። ያለውን ነገር ካለ እኔ ማላውቀው ነገር ካለ ይሄ ይሄ ነው ብለ አውራኝ። የምትደብቀው ነገር ለምን እስከማውቅ ድረስ ስለዛ ይሄ ይሄ ይሄ ነገር ነው እና በዚህ በዚህ ምክንያት መሄድ አለብኝ። አስፈላጊ ነገር ከሆነ እንዳስፈላጊነቱ ቤተሰብ ተነግሮ ትሄዳለህ። ዝም ብሎ መሄድ ስላለብኝ አይባልም። ምክንያቱም እዚህ ቀልድ አይደለም፣ የጀመርከው ህይወት እኮ ነው። ይሄ ያስፎቀውን ህይወት ነው። በቃ ገብቷል። በሰው ህይወት እንዴት ይቀለዳል ነው? እንዴት ይሄ አታናደኝ። ሁ ሌላ ውስጥ አታስገባኝ። እስከ ይቀጠበልም አስታውረኝ እስኪ፣ አይኔኔው እስኪ፣ ምን ሆነሃል? ግን ምንድነው የሆንከው ነገር አለ እንዴ? ምን ነካህ? ቆይ ምን ሆንክብኝ? ልታይኝ እራሱ እኮ አልቻልክም። በቃ ምንድን ነው አውራኝ፣ አታስጨንቀኝ። እንደዚህ ነው መሄድ አለብኝ? ምንድነው፣ ምንድነው ማውራት የከበደ ነገር? አንተ ለምን እኔ አታስጨንቀኝ። እኔ ልብ እየመታ ነው፣ በጣም ልብ እየመታ ነው። አይ ሁሉ ነገር አታስመስል። ነው ሌላ ነገር አታስመስለኝም፣ ነገር አታስመስለኝም እንዴ? ምን በሽተኛ? በቃ መድፈልጋለሁ። በቃ ስመጣ ሌላው ነገር ይስተካከላል። እሺ ተረጋጋና እናወራለን። ተረጋጋ ሽማግሌ ምንድነው? ቶፊክ መልስልኝ። ሽማግሌ ምን እና ለምን አልከው? ካልጠቀም ለምን ካፈወቀ ሽማግሌ ማለት ምንድነው? ሽማግሌ ታይኝሽ ንጭንጭ ነው። ቶፊክ ምን ሆነሃል? ቆይ ሮዛ፣ ሰው ጭንቀት ላይ ሲሆን እንደዚህ አይባልም በቃ ታስጨንቀ ወይ አውራኝ። እንደዚህ እንደዚህ ነገር ከመቼ ጀምሮ ያመጣኸው ባህሪ ነው? እንደዚህ አንተ ድብቅ መሆን ከመቼ መቼ ነው እንደዚህ የጀመርከው? ከኔ ድብቅ መሆን፣ ግልጽ ነበርክ እኮ። አሁን እኮ በቃ ድብቅ ሰው የሆንክ ነው። ግልጽ እንኳን በቅጡ እንኳ ልታይኝ ፍቃደኛ አይደለም። በቃ ጎንብሳ ቀርቅረ ልክ እየሆንክ ያለው ነገር፣ እስኪ ራስህን እየው መጀመሪያ እንዴት ነው ያለው? ምን ላይ ስነቀመጥ ያለው ስታውቃለች? ምን ነው አንተ ከሶፊያ ጋር ምን ያገናኛል? ምን አወራችሁ? ጥያቄ እየጠየኩሻለሁ። ካወራችሁ ምን አወራችሁ? ወደ አዲስ አበባ እንደሄደች አይደለም ልትሄድ እንደሆነና ልታገባ ምናምን ከዚህ ከኛ ለቃለች። ሆቴል ነው ያለችው ለምንድን ነው ለምንድው እንደዚህ የምጠይቀኝ ጥያቄ ነው፣ የት ሆቴል ነው ያለችው? እየጨርኩብኝ እኮ ነው። እሺ በቃ፣ የት ሆቴል ነው ያለችው? ታውቂያለሽ። ለምን ጠይቀኝ፣ ለምንድነው፣ ንገረኝ እ የት ሆቴል ነው ያለችው? እ እየጠየኩሽ ያለሁት የት ሆቴል ነው ያለችው?

አሁን ሙሉ ለሙሉ መጣኸኝ። ቅድም ሀፋፍ ነበርኩ ሙሉ ለሙሉ መጣል። በሶፊያም ሮዛ ተስደንቂ ሰማኝ፣ አታስጨንቂኝ ምናምን። ስለዚህ በሶፊያ ምክንያት ነው እንደዚህ የምትሆነው? ለሶፊያ ብለህ ነው እንደዚህ የምትሆነው? ሶፊያ አገባለሁ ላገባ ነው ልሄድ ነው ስላለችህ ነው እንደዚህ የምትሆነው? መልስልኝ። ዙርና ወደዚህ ዙር፣ አውራኝ። እኔ ሮዛ እታይ ስነ ስርዓት ይኖርሽ። በቃ በስነ ስርዓት እኮ እያወራሁሽ ነው ሮዛ ምን ነው ጥሩ ምናምን ስላለች አሁን መተኔ ላይ እንደዚህ ትሆናለህ ከዛም ብዙ ነገር ጀምረን እሱን ነገርም ትችሄዳለሁ ለማን ለሶፊያ አይደለ አውረኝ ለምንድነው ዝም ብትለው ነገር ግልጹ እና የሚለይልኝ አውረኝ እንደዚህ እንደዚህ አንድ ቦታ ይገባ ወይዚ ኩሙ ይዛ ዝም ብለ ስትፈልግ እዚ ስትፈልግ እዛም የምትሮጥበት ቦታ አይደለም ይሄ ሰውነን። በሰው ህይወት ላይ የምትቀልድበት ምንም እንትን የለም። ሮዛ ለምን በቃ እኮ ንገረኝ እና ተውሃለሁ። መጀመሪያ ንገረኝ እና ተውሃለሁ። ማወቅ ያለብኝ ነገር ንገረኝ በቃ። ጥሩ ላይ አይደለሁም። እዚህ የምትሆነው በሶፊያ ምክንያት ነው። በቃ ማግባት የለባትም ሽምግልና ምናምን ካፍ የሚወጣውን ቃል ለራሱ አታውቀውም የት ነው ያረፈችው ምን ሆቴል ነው ታውቂያለሽ ወይ ምናምን አሁን ለራሴ ተጨናቂ ያለሁ በቃ ተረጂኝ ሮዛ ተረጂ እኮ እንደዚህ ሊያረጋ አይገባም እሷ ማግባት በቃ አንተም ህይወትህን ጀምራል እሷም ህይወቷን ትምራ ምንድን ነው እንደዚህ በቃ ህይወት ይዛል አይደል እዚህ ነው ጨዋታ ነው ያስኳን ተቃቃ ነው እንደዚህ ይጻልጅና እንዴ ጨዋታ ነው እስኮ እዚህ? በህይወታችን ላይ ጨዋታ ነው ወይ መልስልኝ። በቃ ለብቻ ይልብንበት ማውራት አለብን ብለኸኝ እየጠራኸኝ ማውራት ስላለብን ቶሎ አልኩኝ፣ መጣሁ፣ እናውራ። ሻይ ከጠጣሽ ቀጭና ሂጂ። በቃ ሻይ መጥቶልሻል፣ ይችላል። ነው አመሰግናለሁ። ለሻይ ነው ነው እንዴ የጠራኸኝ? እናወራለን ስላልክ ሮዛ፣ የተረዳሽኝ አይደለም በቃ። በፈጠረሽ አምላክ ሰላም ልሁንበት ትንሽ በቃ። ሮዛ ተነስ፣ ቶፊክ ተነስ። ሮዛ ረፊ፣ ማውራት አለብን ተነስ። በቃ ሮዛ፣ አይው ደግሜ ያልመጣብህ ረፊ፣ በቃ እኮ በቃ አልመጣብህም፣ ችግር የለውም እሱም፣ ደግሜ በህይወትህ እራሱ ላልመጣብህ ይችላለሁ። አንተ እስካልፈለግክ ድረስ ለምኑ የሚኖር ሰው የለም። ገባ ግን መጀመሪያ ያለውን ነገር ንገረኝ። ብዙ አንድ የሚያደረግን ነገር ስላለ በህይወታችን። ገባ እኛ ባንገናኝም አዳምጠኝ። እንደዚህ ያቱን እኛ ባንገናኝም ብዙ የሚያገናኝን ነገር ስለተፈጠረ መሀላችን ላይ ለዛ ደግሞ ምን ነገር አለብህ፣ ያለውን ነገር ማወቅ መቻል አለብኝ። ሶፊያ ሶፊያ ሶፊያ ሶፊያ፣ አስር ጊዜ ሶፊያን ደግሞ ሄድላታለሁ አስር ጊዜ ሶፊያ ሶፊያ፣ እሄድላታለሁ። እሷ ናት ለህይወታችን እንደዚህ መሆን ተጠየቀ። ሮዛ በቃ እሄድላታለሁ። ሰማኝ፣ እንደዚህ ትራስ ላይ ስለተኛ ትራስ ጆሮ ስር እንትን ስላልክ አትሰማኝም ማለት አይደለም። ጂልኝ ሶፊያ ሰማኝ። ሶፊያ ናት ለህይወታችን። አዳምጣኝ፣ ሶፊያ ናት ለህይወታችን መበጥበጥ ተጠያቂ የሆነችው። እሄድላታለሁ፣ ሶፊያንም ልንገር፣ ያለችበትን ቦታ አውቃለሁ። እሄድላታለሁ፣ ገባ እሷም በሰላማት ኖር የሚገኝ ህይወት በጥብጣ፣ እኔም ደግሞ አንተን ማመን፣ የተሸወድኩት ነገር ቢኖር አንተን ማመን። አንድ ነገር ልንገርህ፣ በጣም በጣም አለን በጣም ባለጌ ሰው ነህ፣ እሺ